ሰላም ሰላም ቤተሰቦች እንዴት ናችሁልኝ በያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ አይኖ ሰአት አልፏል እንግዲህ ሰአት ካለፈ ከመሸ ከረፈደ ነው የመጣሁት እኔ በዚህ ሰአት ቪዲዮ ሰርቼ አላውቅም ግን ደግሞ ያው ትንሽ ተስፋ ያገኘሁበት ነገር አለና የሚገርማችሁ ነገር የፍፄን ስልክ አላቀውም ግን በጣም በጣም ደጋግሜ ቲክቶክ ላይ እና ኢንስታግራሙ ላይ ጽፌለታለሁ እና ያው ሌሎችም ስልኩን የሚያውቁ እርግጠኛ ነኝ እነሱም እየደወሉ አጣድፈውታል። እኔ እንግዲህ በቲክቶክና በኢንስታግራም ሳጣድፈው እንደነበረው በስልኩም ሲያጣድፉት እንደቆዩ አቃለሁ ምክንያቱም የሀይሚና የብሩኬ ጉዳይ ብዙዎቻችንን እንቅልፍ ነስቶናል። እውነቴን ነው ምላችሁ፣ በጣም በጣም እንቅልፍ ነስቶናል። የእውነት እኔ በጣም እየከበደኝ ነው፣ በጣም እያመመኝ ነው። እግዚአብሔርን ነው ምላችሁ። አንደኛ ወታችሁ እውነታ ነገር ስትናገሩ ከሚያዳምጣችሁ ይልቅ የሚሰድባችሁና የሚያንቋሽሻችሁ የሚያራክሳችሁ ነው የሚበዛው ምክንያቱም በዚች ምድር ላይ እውነት ተናጋሪ አይወደድም እና እውነት እውነቱን ስናገር ውሸታም ትሉኝ ያላችሁ እኔ የተናገርኳት ነገር እስኪ መሬት ጠብ ያልቻለች፣ እስኪ ሰሞኑን በነገርኳችሁ ነገር ላይ አንድ እስኪ እየተናገርኩት ነገር ግን ያልሆነ ነገር አለ? ሁሉም እየሆነ በአይናችን እያየ ነው። እያያችሁት፣ ዋሸሽ፣ እንዲህ ያልሽ። እኔ እናንተ ምንም በሉኝ፣ ምንም ምንም ግን ሳ የሚያሳስበኝ አንድ ነገር አለ። የሀይሚና የብሩኬ ጉዳይ በጣም ያሳስበኛል። እውነት እንምላችሁ ሀይሚና ብሩኬ ብዙዎቻችን ልብ ውስጥ ሰርጸው ገብተዋል። እኛ በአካል ባናቃቸው፣ ግን በየቀኑ ስናያቸው፣ በየሰዓቱ ስናያቸው፣ አረመን በየሰዓቱ በየደቂቃው ራሱ ስናያቸው ብዙዎቻችን አይምሯችን አዳብ ታርጓቸዋል እነዚህን ልጆች እንዳንድ ቤተሰብ እንዳንድ እህት ወይም እንዳንድ ወንድም ነው የምናያቸው እንዳንድ የቤተሰብ አካል ለምን በቃ ተላምደናቸዋል አይምሯችን አዳብ ታርጓቸዋል በቃ ኦልሬዲ በጣም በጣም በጣም ለምደናቸዋል እና ቤተሰቦቻችን ልክ በእህቴ ላይ በወንድሜ ላይ እየደረሰ ያለ ያክል ነው ብዙዎቻችንን የሚሰማ ስሜት ያ ነው እና እውነት አሁን ያሉበት ሁኔታ በጣም ከባድ ነው። በጣም ያሳዝና። አንድም ቀን ጠብቀን የማናቀው ነገር እየሆነ ነው። እጅግ በጣም በዛሽ፣ በጎዶሎ በተረገመሽ ቀን ይችን ሴትዮው ያወቀበት ቀን ምን አይነት ከንቱ የሆነ ቀን። እንግዲህ መረባቸው ውስጥ ጠልፎ ጥሎታል። ብሩኬን ብዙዎቻችሁ እባክሽ ለማታቂው ሰው እርግጠኛ ሆነሽ አትከራከሪ ብላችሁኛል ውዶች የኔ ማሮች። ግን ደግሞ መፍረድም ከባድ ነው ማለት ሙሉ ለሙሉም እኔ ብሩኬን ከማውቀዋ አንጻር ተነስቼ ወይም ደግሞ ከማየው አንጻር ተነስቼ ብሩኬ በጣም በጣም በጣም ስለ ሴት ልጅ ብዙ ጊዜ የሚጨነቅ እናቱ እንዴት አድርገው እንዳሳደጉት የሚያወራ ለሴት ልጅ ክብር ያለው ሴት ያሳደጉት የሴት ወንድ ሆነው ያሳደጉት በክብር መክረው ዘክረው ያስተምረው እዚህ ያደረሱት እናቱ በክብርና በዝና ሲያወራ ነው የምሰማው። ስለዚህ እንደዚህ አይነት ደግሞ የወረደ ስራ ይሰራል ብዬ እንዴት ብዬ ነው ላምን የምችለው ውዶቼ? እንዴት ብዬ ልጠርጥረው? እንዴት ብዬ አይምሮ ይቀበለው እንዴ? ያወቅ ውስጡን ብዙ ነገር እየነገርኳችሁ ማለት ነው፣ የተሴራ ሴራ እንዳለ ተነጋግረው ተመካክረው፣ የዛሽ ጓደኛ እንደሆነች ይቺ ያችን እንደዛተች እየነገርኳችሁ። እንዴት ብዬ ነው ታዲያ ሌላ ነገር እሱን ልጠረጥረው የምችለው ኋላስ መረብ ውስጥ ጠልፎ አስገብተውታል። በቃ በእጃቸው አድርገውታል። እንደፈለገ እንዲታዘዝ አድርገውታል። እነዚህ ልጆች እሷን እንዲከተል አድርገዋለች። በቃ እውነቴን ነው ምላችሁ፣ የሆነ ሴራ አሴራበታለች። ስለዚህ አንዳንዴ ደግሞ መፍረድም ከባድ ነው እና አንድ ታስፋለኝ እኔ ያው እንግዲህ አሳያታለሁ አሳይሻለሁ ያለውንም ሲጀመር ወንድ ልጅ እንደዚህ ሲር መጠመጥ ሳይ የወንድ ወረኛ በጣም ይደብራል። ቀሚስ ልበስ ዳኒ፣ እውነቴን ነው ምልህ፣ ቀሚስ ልበስ ምክንያቱም የወንድ አቃጣሪ፣ የወንድ አራስነህ የእውነት ይሄ አራስነት ነው። እኔ በጣም ከሚገባው በላይ ሴታ ሴትነት ነው። ወንድ ልጅ ደግሞ ሲያቃጥር በጣም የሚያስጠላበትና በዛ ምክንያት እንግዲህ ፍፄ እኔ የራሴን እርምጃ እወስዳለሁ ብሏል። ዝም አልልም የቻልኩትን ሁሉ አደርጋለሁ ብሏል። ፍፄ እኔም ባንተ ላይ ትልቅ እምነት አለኝ። ምክንያቱም በቅርብ ያለሁ አንተና በአጠገብ ያለሁ አንተነ በና ሀይሚና በብሩኬ ዙሪያ ቅርብ ያለሁ አንተና እና እባክህ አሁንም ቢሆን እንደው በቻልከው መጠን ሞክር እባክህ፣ ዝም አትበል እባክህ ፍፄ በፍጹም ዝም ማለት የለበትም። የነዚህ ልጆች ሕይወት እንደዚህ በተልካሻ ምክንያትና የሴጣን ሴራ ባቀናበሩ ሴረኞች መጥፋት ወይም መበላሸት የለበትም። የነሱ ፍቅርና አሁንም አንተ ላይ ተስፋለን። ያው እነሱ ለጊዜው ቢጎዱ ምንም ቢሉ መታረቃቸው አይቀርም። በርግጥ ግን ደግሞ በጣም እየተፈተኑ ነው ያሉት። እኛም እየተፈተንን ነው፣ እነሱም እየተፈተኑ ነው እና እንግዲህ ብሩኬም ቢሆን ጥፋተኛ እንደሆነ ፍፄም ተናግሯል። እኛም ተናግረናል። ጥፋቱን አንሸፋፍ። የማንንም ጥፋትን የመሸፈን አልፈልግም። በነገራችን ነጭ ነጫን ነው የምናገረው። ብሩኬያው ጥፋተኛ ነው። ድብና አድርጎ እያጠፋ ነው። ግን ይሄ ልጅ ወዶ ነው ወይ የሚለውን ደግሞ በደንብ አስቡበት። ይሄ ልጅ ወዶ ነው ወይ ይሄንን እያደረገ ያለው በምን ምክንያት ነው ይሄን እያደረገ ያለው? እውነት ሶሲን ወዷት ነው ወይ እውነት ሀይሚን ልከ ሀይሚ መለየት ፈልጎ ነው ወይ የሚለውን ደግሞ በደንብ አድርገን ማስተዋል አለብን። ለምን ብሩኬን ከምናቀው አንጻር ማለት ነው። ብሩኬን እኔ እንጃ፣ እናቀዋለን፣ እናንተም ታቁታላችሁ፣ እሷም ታውቀዋለች። ስለዚህ እንዴት እንደሆነ ይሄ ነገር በጣም ከባድ ነው እና ሀይሚዬም ትንሽ ተረጋጊ በፍጹም አንቺ ከፍቶሽም ሆነ አልቅሰሽ ማየት አንፈልግም። ተረጋጊ፣ ግድ የለሽም። እውነት አንቺ ስታለሽም ሲከፋሽም ማየት አንፈልግም። እኛ ጠላትም አንቺ ስታዝኒ እነሱ ሲደሰቱ ማየትም ከዚህ አንፈልግም እና አንቺም ተረጋጊ፣ ራትሽን ጠብቂ የኔ ቆንጆ። ፍፄም እባክህ ካጠገባቸው ሁን እንዶ በቻልከው መጠን እባክህ ከጎናቸው ቁም። እባክህ ፍፄ በምታምነው አምላክ ልለምንህ። እና ዳኒም ደግሞ የሴት ስራ እየሰራ እንደሆነ ወቀው እየተርመጠመጠ ነው። በጣም የሴት ነው። በሴት ባያምርም ግን ደግሞ ቢያንስ አስጠላም። ወንድ ግን በጣም ቀሚስ ልበስ፣ የእውነት ቀሚስ ልበስ። መጀመሪያ ያንተ ሴትዮ ታረገዋለች። ይሄ ምናምንዋን ሁሉ ትልካለች ብዬ ነው ማስቤ። ፎቶዋን ምናምንዋን ማለት ነው። እውነቴን ነው ምላችሁ፣ ምክንያቱም የእሱ አቀድ ይሄ ነው። እና ፈጣሪ አሁንም ቢሆን ነገም ገብርኤል ነው። ዛሬ ነገ ቅዱስ ገብርኤል እዬ አንተ ቸሮሬን አሰማ። እውነት ይሄዳለሁ፣ ነገም ገብርኤል እሱ በመካከላቸው የግባ የእውነት እኔ በጣም ነው የከፋኝ።